ሰላም ሰላም፣ እንዴናቸው ውድ የዘመን ስፖርት መረጃ ቤተሰቦች እያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እንዲሆን የከበረ ሰላምታን ከወዲሁ ለማቅረብ ወዳለው ዘመን ስፖርት ተመልሷል። ዛሬም እንደ ወትሮ የተለያዩ የሀገር ውስጥና የውጭ ስፖርታዊ መረጃዎችን በአማራ አቀራረብ ወደ እናንተ ለማድረስ ተገኝቻለው ማለት ነው ውድ አድማጮች እናንተም ዘመን ስፖርትን ሰብስክራይብ ላይክ እና ሼር እያደረጋችሁ አብራችሁ ከኔ ጋር እንድትሆኑ ከወዲሁ ለመጋበዝ እወዳለሁ። ውድ አድማጮች እንግዲህ ዛሬ የተለያዩ ስፖርታዊ መረጃዎችን ወደ ባህር ማዶ ተሻግሬ የዝውውር መረጃዎችን ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ጋብዛለሁ። ዛሬ ወደ እናንተ ከማደርሰው የተለያዩ የዝውውር መረጃዎች መካከል የመጀመሪያ አድርጌ ወደ እናንተ የሚያቀርበው የቪክተር ዮኬሬሽን እና የማንችስተር ዩናይትድን ጉዳይ ነው። ውድ አድማጮች እንግዲህ ማንቸስተር ዩናይትድ የዝውውር ኢላማ የሆነው ቪክተር ዮኬሬሽ ከማንቸስተር ዩናይትድ ጋር በእጅጉ ስሙ እየተያያዘም ይገኛል። ውድ አድማጮች ከዚህም በፊት ወደ እናንሳ ደርስ በነበረው የተለያዩ የስፖርት መረጃ ዘገባዎች የቪክተር ዮኬሬሽን ጉዳይ እንግዲህ ከማንቸስተር ዩናይትድ ጋር ከመያያዙ በፊት በጥብቅ ተያይዞ የነበረው ከአርሰናል ጋር እንደነበረ ሁላችንም የምናውቀው ጉዳይ ነው ነገር ግን አርሰናል በተለያዩ ምክንያቶች ከቪክተር ዮኬሬሽ አይኑን በማንሳት ወደ ቤንጃሚን ሴስኮ በመውሰድ የቤንጃሚን ሴስኮን ጉዳይ ከአንድ ሳምንት ለዘለለ ጊዜ እንግዲህ እየተደራደረበት እንደሚገኝ ሁላችንም የምናውቀው ጉዳይ ነው። ውድ አድማጮች እንግሊዙ ኃያል ማንችስተር ዩናይትድም እንግዲህ ቪክተር ዮኬሬሽን ለማስፈረም ከፍተኛ እንቅስቃሴ እያደረገም ይገኛል። እንደ ሪፖርቶች ዘገባም ከሆነ የማንችስተር ዩናይትዱ ኢላማ የሆነው ቪክተር ዮኮሬሽ በዚህ ክረምት ትልቅ ቦታን ለመያዝ በመፈለግ ወደ ቀይ ሰይጣኖቹ ቤት ለመምጣትም ወስኗል። ውድ አድማጮች በ2024/25 የውድድር ዘመን ለስፖርቲንግ ሊዝበን በሁሉም ውድድሮች 54 ግቦችን በማስቆጠርና ከፍተኛ ግብ አስቆጣሪ በመሆን በተለያዩ ክለቦች ከፍተኛ ተፈላጊነት አለው ይህ ተጫዋች ውድ አድማጮች። ማንቸስተር ዩናይትድም ይህንን አጥቂ ለማስፈረም እንደሚፈልግ የታወቀ ጉዳይ ነው። እንግዲህ ማንቸስተር ከቪክተር ዮኬሬሽ ቀድሞ ወደ ቼልሲ ለመቀላቀል የወሰነውን ሊያም ዴላፕን ነበረ ለማስፈረም ከፍተኛ ፍላጎት አድርጎ የነበረው። ምክንያቱም ማንቸስተር ዩናይትድ ሰሞኑን በወጡ የተለያዩ መረጃዎች መሰረት እንግዲህ በእንግሊዝ ፕሪሚየር ሊግ ከፍተኛ ሀቅምን በማሳየት የተጫወቱ እንግሊዝ ፕሪሚየር ሊግን የተላመዱ ከፍተኛ ተጫዋቾችን ነው በበላይነት ለማስፈረም የሚፈልገው ማንቸስተር ዩናይትድ እንዲሁም ሩበን አሞሪ ነገር ግን ይህ ተጫዋች ማንቸስተር ዩናይትድን አልመረጥም የዝውውር ጉዳዩን ወደ ቸልሲ በመውሰድ እንግዲህ አሁን ላይ የቸልሲ ንብረት መሆን ችሏል ሊያም ዴላፕ ስለሆነ ማንቸስተር ዩናይትድም ሊያም ዴላፕን በመተው ምርጫውን ወደ ቪክተር ዮከሬሽ አድርጓል ማለት ነው። ዩናይትዶች እንግዲህ ወደ አውሮፓ መድረግ ለመግባት አለመቻላቸውን ተከትሎ ነው እንግዲህ የተለያዩ የሚመርጧቸውን ተጫዋቾች እንደፈለጉት እያገኙ አይደለም። ኢላማቸውን የማስፈረም ተስፋ ላይ እንግዲህ እክልም እየገጠማቸው ይገኛል። ምክንያቱም ማንችስተር ዩናይትድ ከቶተናም ያደረጉን ጨዋታ እናስታውሳለን አንድ ለባዶ በሆነ ጠባብ ውጤት ቶተናሞች አሸንፈው ለቀጣይ ዓመት የአውሮፓ ሻምፒየንስ ሊግ የመሳተፍ እድላቸውን ባረጋገጡበት ጨዋታ ማለት ነው። በዚህ ምክንያት ማንቸስተር ዩናይትዶች እንግዲህ ይህንን እድል ባለመጠቀማቸው ምክንያት ወደ አውሮፓ ሻምፒየንስ ሊግ የቀጣይ ዓመት የመሳተፍ እድላቸውን አምክነውታል። በዚህ ምክንያት የተለያዩ ወርልድ ክላስ የሆኑ ተጫዋቾች ማንቸስተር ዩናይትድን መምጣት ቢፈልጉም ማንቸስተር ዩናይትድን ቢወዱም ነገር ግን ወደ አውሮፓ ቻምፒየንስ ሊግ የመጫወት ፍላጎታቸው በልጦባቸው እንግዲህ ማንቸስተር ዩናይትድን ለመምረጥ ያን ያክል ፍላጎት እያሳደሩ አይደለም ማለት ነው። በእርግጥ ሊያም ዴላፕ እንግዲህ ማንቸስተር ዩናይትድን በመተው ወደ ቸልሲን ሄደው፣ ቸልሲ ሁላችንም እናቃለን ቀጣይ ዓመት ወደ አውሮፓ ሻምፒየንስ ሊግ አልተዘዋወረም። ቀጣይ ዓመት ኮንፈረንስ ሊግ እንደሚጫወት ሁላችንም እናቃለን። ሆኖም ግን በማንቸስተር ዩናይትድ ቤት ብሪያን መቤሞ ለፕሪምየር ሊግ ግዙፍ ክለብ ማንቸስተር ዩናይትድ በመፈረም ማቲየስ ኩንሃን በመከተል እንግዲህ ወደ ማንቸስተር ዩናይትድ ቤት የሚገባ ሌላኛው ተጫዋች እንደሆነ ከወዲሁ እየተነገረ ይገኛል። ውድ አድማጮች ቪክተር ዮኬሬሽም ቀጣዩ የማንቸስተር ዩናይትድ ሶስተኛ ፈራሚ ይሆናል ተብሎም ከወዲሁ እየተነገረ ይገኛል። ቪክተር ዮኬሬሽ እንግዲህ በስፖርቲንግ ሊዝበን ከማንችስተር ዩናይትድ አሰልጣኝ ሩበን አሞሪም ጋር አብረው በመስራታቸው ጠንካራ ግንኙነት እንዳላቸው ሁላችንም እናውቃለን። በመሆኑ ይህ ተጫዋች ቀያይ ሰይጣኖቹን ለመቀላቀል በጣም ፍላጎት እንዳለውም በተለያዩ ተአማኒ የመረጃ ምንጮች እየተዘገበ ይገኛል። ለቪክተር ዮኬሬሽ እንግዲህ ፉክክር የተለያዩ ክለቦች እያደረጉ ይገኛሉ። ነገር ግን አጥቂው ከስፖርቲንግ ሊዝበን ጋር የጨዋነት ስምምነት ላይ መድረሱ ስለተረጋገጠ ይህንን ዝውውር ተስፋ ያደረገ ይመስላል። ውድ አድማጮች በስምምነቱ ውስጥ እንግዲህ መቶ ሚሊየን ዩሮ የመልቀቂያ አንቀጽ ነው ያለው ማለት ነው። ነገር ግን ይህ ስምምነት በሰባ ሚሊየን ዩሮ አካባቢ በቅናሽ ክፍያ መልቀቅ እንደሚችል የተደነገገ ጉዳይ እንደነበረ እንግዲህ ከዚህ ቀደም በነበሩት የተለያዩ መረጃዎች ወደ እናንተ ሳደርስ ነበረ። ነገር ግን የቪክተር ዮኮሬሹ ክለብ ስፖርቲንግ ሊዝበን ይህንን ዋጋ በማሳደግ እንግዲህ የልጁን የዝውውር ዋጋ ወደ መቶ ሚሊየን ዩሮ አሳድጎታል። ስለሆነም እንግዲህ አሁን ላይ ቪክተር ዮኮሬሽና ስፖርቲንግ ሊዝበን እየተጣጣሙ አይመስልም። በዚህም እንግዲህ በሁለት በሁለቱ ክለቦች እና በተጫዋቹ ላይ ማለት ነው። የተለያዩ ጥሎችን እየተመለከትን እንገኛለን። እንግዲህ በቅርቡ የወጣ ዘገባ ቪክተር ዮኬሬሽ እንደተናደደም እየጠቆመ ይገኛል። ምክንያቱም ስፖርቲንግ ሊዝበኖች በተጫዋቹ ክፍያ ላይ ከፍ ያለ ክፍያን መጠየቃቸውን ተከትሎ ነው። በመሆኑም የስምምነት ዋጋ ቢስ በመሆኑ ይህንን የቪክተር ዮኬሬሽን ወደ ማንችስተር ዩናይትድ የመዘዋወር ተስፋም እንግዲህ ከወዲሁ ያመከነ ጉዳይ ነው ማለት ነው። አሁን ላይ ስለዚህ ፖርቹጋላዊ ዘገባ እየወጣም ይገኛል። ይህ ምንድ ነው? ቪክተር ዮኮሬሽ አድማ ለማድረግ ወስኗል። ምክንያቱም ይህ ዝውውር የተሰናከለው በክለቡ ምክንያት እንደሆነ በማሰብ እንደገና እንደማይጫወትላቸውና ወደ ሌላ ቦታ ለመሄድ ከባድ እርምጃ እየወሰደ እንደሚገኝ እንግዲህ የተለያዩ የመረጃ ምንጮች እየጠቆሙ ይገኛሉ። ከማንችስተር ዩናይትድ ጋር በጥብቅ ሲያያዝ የነበረው ይህ አጥቂ አርሰናል ኢላማም እንደሆነ በብዙ መዘገባችን ይታወቃል። አሁንም በአርሰናል ቤት ይቀዛቀዝ እንጂ ይህ ድርድር የቆመ አይመስልም። ውድ አድማጮች፣ በቪክተር ዮኬሬሽ የዝውውር ጉዳይም የክለቡ ፕሬዚዳንት ፍሬድሪኮ ቫራንዳስ እንዳለው ቪክተር ዮኬሬሽ ከስፖርቲንግ ሊዝበን በ59 ሚሊየን ፓውንድ እንዲለቅ አይፈቀድለትም ሲሉም ተናግረዋል። ከማንችስተር ዩናይትድ ጋር በጥብቅ ሲያዝ የነበረውና የአርሰናል ኢላማ የሆነው ስዊድናዊው አጥቂ በስፖርቲንግ ኮንትራቱ 84.7 ሚሊዮን ፓውንድ የውል ማፍረሻ አለው ነገር ግን ተጫዋቹ ከክለቡ ጋር የቃል ስምምነት እንዳለው እንደሚያምን ተዘግቧል በቋሚ ክፍያም 50.8 ሚሊዮን ዩሮእና እና 8.4 ተጨማሪ ዋጋን በመለጠፍ እንግዲህ ይሸጣል የሚል ስምምነትን በቃል ደረጃ እንደተስማሙ ነው ቪክተር ዮኮሬሽ ከክለቡ ጋር ማለት ነው እየተናገረ የሚገኘው ዮኮሬሽ እንግዲህ ከዚህ ቀደም ለኮቨንትሪ ተጫውቷል የስፖርቲንግ ሊዝበኑ ዳይሬክተር ቫራንዳስን በውሉ ጉዳይ ሲናገሩ እንዲህ አይነት ንግግር አለመኖሩን ገልጿል ነገር ግን ክለቡ ይህንን የሀያ ሰባት ዓመት ወጣት አሁን በመልቀቂያ እንቀጽ ላይ በተጠቀሰው ሙሉ ዋጋ አሳልፎ እንደማይሰጠውም ከወዲሁ እየተናገረ ይገኛል ፈራንዳስ እንዳለውም ባለፈው ዓመት በክለብ ባለስልጣናት እና በዮኬሬሽ ተወካይ መካከል በተደረገው ስብሰባ ላይ ውይይትም አድርገንበታል ብለዋል። ስፖርቲንግ አሁን የመልቀቂያ አንቀጽ አይጠይቅም በአንድ ምክንያት። እሱ ምንድን ነው? ይህ ተጫዋች አሁን ላይ 27 ዓመት ይሆነዋል። ስለሆነ ማንም ተጫዋች ፖርቹጋልን በ27 ዓመቱ በመቶ ሚሊዮን ዩሮ ወይም በ90 ሚሊዮን ዩሮ አይለቅም። በተመሳሳይ ስብሰባ ላይ ወኪሉ መውጫውን ወደ አንድ ክለብ ጋር ማያያዝ ፈልጎ ነበር። ነገር ግን ይህ ንግግር ካለስምምነት ነው መጠናቀቅ እየቻለው። የተጫዋች ውድ ተከታታዮች ከዚህ ቀደም በብሪታንያ ከስዋንሲ እና ኮቨንተሪ ጋር የተጫወተ ሲሆን በሁሉም ውድድሮች ለስፖርቲንግ ሊዝበን መቶ ሁለት ጨዋታዎችን አድርጎ ዘጠና ሰባት ጎሎችን ማስቆጠር እየቻለ ድንቅ የፊት አጥቂ ተጫዋች ነው ውድ አድማጮች። ወደ ሌላ የዝውውር ጉዳይ እንለፍና እስኪ የተለያዩ ጉዳዮችን እናንሳ። የስካይ ስፖርት ጋዜጠኛ ፍሎሪያን ፕሌትንበርግ ባቀረበው ዘገባ መሰረት ጋላታ ሳራይ የባየር ሙኒኩን ኮከብ ሌሮይ ሳኔን በጽናት በቋሚ ተግባቦትና ከሁሉም በላይ በሚያስደሰት ቅናሽ ተጫዋቹን የግሉ ማድረግ ችሏል። ጋላታ ሰራይ ባለፉት ከሁለት እስከ ሶስት ሳምንታት በሌሮይ ሳኔ ጉዳይ ላይ ብዙ ተነጋግረዋል። ከጋላታ ከጋላታሳራይም ውጭ ለዚህ ተጫዋች ብዙ ኢንቨስት ያደረጉ ክለቦች እንዳሉ የምናውቀው ጉዳይ ነው። የስልክ ጥሪዎች፣ ስብሰባዎችና የጽሁፍ አቅርቦቶች ነበሩ። በቅርቡ አልሂላል ትልቅ ቅናሽ አድርጎ ወደ ውድድሩ ገብቶም ነበረ። አርሰናልም ሌሮይ ሳኔን እንዲጠብቅ ጠይቆትም እንደነበረ አንዘነጋም። ባየር ሙኒክ በአጠቃላይ 15 ሚሊዮን ዩሮ ከ12 እስከ 13 ሚሊዮን ጠቅላላ በዓመት የተረጋገጠ ክፍያን ጨምሮ የተሻሻለ ቅናሽም አቅርቦለት ነበር ለዚህ ተጫዋች። ነገር ግን ሳኔ ሁሉንም አካሄዶችን ውድቅ በማድረግ ነው ባለፉት ጥቂት ሰዓታት ውስጥ ክለቡን ለመልቀቅ መወሰኑን ለባየር ሙኒክ ያሳወቀው። አሁን ላይ የጋላታ ሰራይ ንብረት ለመሆን ከጫፍ የደረሰ ተጫዋች ነው። ውድ አድማጮች የመጨረሻ ደረጃዎችን ስንመለከትም የአትሌቲክሱ ዴቪድ ኦርናስታይን በዚህ የዝውውር ጉዳይ ላይ ተጨማሪ ዝርዝሮችንም ማቅረብ ችሏል። በዚህም ጋላታሰራይ ሌሮይ ሳኔን በነፃ ወኪልነት ለማስፈረም ተስማምቷል። በዓመት እስከ 15 ሚሊዮን ዩሮ የሚያወጣ የሶስት ዓመቱ ውል ያልተፈረመ ነገር ግን የባየር ሙኒክ የውል ጊዜ ካለቀ በኋላ ግንኙነቱ ይፀናል ተብሎም ይጠበቃል። ይህንን ተጫዋች እንግዲህ አል ሂላል፣ የእንግሊዙ በርንመውዝ ፌነርባቸ እንዲሁም ሌሎች ፍላጎት ነበራቸው። ይህንን ተጫዋች ለማዛወር ባየርሙኒክም ውሉን ለማደስ ፈልጎም እንደነበር አይዘነጋም። ነገር ግን የዚህ ተጫዋች መጨረሻው ጋላታ ሳራይ ሆኗል ማለት ነው። ወደ ሌላ መረጃ ስንሄድ የእንግሊዙ ቶተንሃም ሆትስፐር ከቶማስ ፍራንክ ጋር በአዲስ የአሰልጣኝነት ድርድር ላይ በመጨረሻም ከውሳኔ ላይ ደርሷል ማለት ነው። እንግዲህ ቶተንሃም ሆትስፐር ቶማስ ፍራንክን ማስፈረም ችሏል፣ በአሰልጣኝነት ሚና ማለት ነው። እንግዲህ ቶማስ ፍራንክ ወደ ቶተንሃም ሆትስፐር አሁን ላይ ፊርማውን ከማኖሩ በፊት ብሬንትፎርድን ሲያሰለጥን እንደነበረ ሁላችንም የምናውቀው ጉዳይ ነው። ውድ ተከታታዮች እንግዲህ ቶተንሃም ሆትስፐር ከቶማስ ፍራንክ ጥያቄ በኋላ የማቲስ ቴልን የብድር ውል ቋሚ ለማድረግ ፍላጎት እንዳላቸው የተለያዩ ምንጮች እየገለጹ ይገኛሉ። የባየር ሙኒክ መብት የሆነው የፊት አጥቂ በቶተናም ሆትስፐር ስቴዲየም ያለውን ቆይታ ለማራዘም ያለውን አቋምም እንግዲህ ቶተናም ሆትስፐር ገልጿል። ቶተናም ባለፈው የውድድር ዘመን በፕሪሚየር ሊጉ አስከፊ ደረጃ ላይ ሆኖ ቢያጠናቅቅም በ2025/26 የውድድር ዘመን የአውሮፓ ሊግን ዋንጫን ካነሳ በኋላ በሻምፒየንስ ሊግ የሚጫወት መሆኑን በቀጣይ ዓመት ማለት ነው አረጋግጧል። በመጨረሻው ጨዋታ እንግዲህ ሁላችንም እናስታውሰው ነው ማንችስተር ዩናይትድን አንድ ለዜሮ በሆነ ጠባብ ውጤት በማሸነፍ ነው እንግዲህ ለቀጣይ ዓመት የአውሮፓ ሻምፒየንስ ሊግ የመሳተፍ እድልን ያረጋገጠው። ውድ ተከታታዮች ቶተናሞች ለታላቁ መድረክ ያበቃቸውና ከ17 ዓመት በኋላ ዋንጫ እንዲያነሱ ያደረጋቸውን አሰልጣኝ አሁን ላይ አባረውታል። በዚህም የተለያዩ የቶተናም ተጫዋቾች ቅሬታቸውን ለክለቡ አመራሮች እየገለጹም እንደሚገኙ ታዝበናል። እውነት ለመናገር ውድ ተከታታዮች የስፐርስ ደጋፊዎች ከአዲሱ አሰልጣኝ ቶማስ ፍራንክ ምን ጠብቀው ነው የሚል ጥያቄም ያስነሳል። በ17 ዓመታት ውስጥ የቶተንሃምን የመጀመሪያው ትልቅ ዋንጫ የሰጣቸው አሰልጣኝ አሁን ላይ ያባረሩት አንጄ ፖስቶኮግሎ ነው። ነገር ግን ይህ የአስራ ሰባት ዓመት የዋንጫ ረሃብን ያሳኩት አንጄ ፖስቶኮግሉ ስራውን ለማቆየት በቂ አልሆነላቸው። የቶተናም ሊቀመንበር ዳኒኤል ሌቪ እሱን ለማሰናበትም እንደወሰነ ተናግሯል። ቲምቶክ እንደተረዳው ቶተናሞች የብሬንትፎርድ አለቃ የሆነውን ቶማስ ፍራንክን እንደ አዲስ አሰልጣኝ ሊቀጥሩም እንደተቃረቡ የተለያዩ የመረጃ ምንጮች እየተናገሩ ይገኛሉ። ኦልረዲ የተጠናቀቀ ዝውውር ነው ይህ ስምምነት ማለት ነው ውድ ተከታታዮች ቶማስ ፍራንክ እንግዲህ ከወዲሁ ለማስፈረም የሚፈልጋቸውን ተጫዋቾች ለቶተናሃም ተዋረድ አመራሮች እያሳወቀም ይገኛል። ምንጮች ለቲምቶክ እንደተናገሩትም ቴል አብሮ ለመስራት ፍላጎት ያለው ሰው መሆኑን ግልጽ አድርጓል። ማቲያስ ቴል እንግዲህ በቶተናም ደጋፊዎችና በአሰልጣኞች ዘንድ ተወዳጅነትን በማሳየት በፍጥነቱ በቴክኒካል ችሎታው እና በመጨረሻው ሶስተኛ ቦታ ለመገኘት ባለው ችሎታው ሁለገብነቱን እና ብቃቱንም ማሳየት የቻለ ተጫዋጭ ነው። ቶማስ ፍራንክም ማቲያስ ቴልን ለከፍተኛ ግፊትና ተለዋዋጭ ስርዓቱ ጥሩ አድርጎ ይመለከተዋል። ስለሆነም የልጁን የስራ መጠንና የመላመድ ችሎታን መገንዘብም ችሏል። የቶተናም ተጫዋቾችም ማቲያስ ቴልን ከፍ አድርገው ይመለከቱታል። የቶተናሙ ተጫዋች ጄምስ ማዲሰንን ስንመለከትም በኤፕሪል ወር ለለንደን ኢቭኒንግ ስታንዳርድ በተናገረበት ወቅትም እሱ ጥሩ ነገር ያደረገ በጣም ቀጥተኛ ተጫዋች ነው ሲልም ገልጾታል። ቶማስ ፍራንክ ለቶተናም እንደተናገረው የማቲያስ ቴል ቋሚ ፈራሚ መሆን በሚቀጥለው የውድድር ዘመን በፕሪምየር ሊጉ ስኬትን ለመጎናጸፍ በማሰብ የስፐርስ አጥቂ አማራጮችን እንደሚያጠናክርም ተናግሯል። ቶተና ይህንን የሃያ ዓመቱን ፈረንሳዊ የፊት መስመር ተጫዋች በክረምቱ የዝውውር መስኮት ከባየር ሙኒክ በውሰት ማስፈረሙ የሚታወስ ይሆናል። ውድ አድማጮች የዛሬው ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ዘመን ስፖርትን ሰብስክራይብ ላይክና ሸር እያደረጋችሁ ከኔ ጋር መሆናችሁ እንድታረጋግጡልኝ ከወዲሁ ለመጠየቅ ወድ አለው። ሰብስክራይብ እንዳይረሳ፣ ላይክና ሸር እንዳይረሳ። ነገ ማለዳ በሚኖሩኝ የተለያዩ የስፖርት መረጃዎች በድጋሜ ከእናንተ ጋር የመገናኝ ይሆናል። ሰናይ ጊዜ፣ መልካም ቆይታ።